ሄሉ ቤተሰብ ልዩ ተጥላለች ልዩ ተጥላለች። እግዚአብሔርም በጣም ነው ያዙ እግዚአብሔር ወላጅ ውቃት ታዘና እንዳላቸው እርግጠኛ ነኝ። እና እኔ በጣም በሳቅ ላይ የሞትኩ ቤተሰብ ማለት ነው። እና በሄሉ ቤቱ የተለቀቀ ቪዲዮ ሁላቸው በጣም ለሁሉን ሰው እጃ የተገረማችሁን ቪዲዮ ነው። እውነት ያልመሰላችሁም ልጆች አላችሁ። ፕራንክ መሆን አለባት፣ በፍጹም ሄሉ እኮ ኧረ ወንድ ልጅ ወንድ ልጅ እኮ ንክስክስ ነው፣ ጌታ ነው ምላችሁ ቤተሰብ እንዲህ ብዙዎቹ አላመናችሁም። እንዲህ ድንግልና ትሰጣለች ሰጣለች ሳታገባ የምትሉም አላችሁ። ወዮ የማታሪ ሆይ ተገስተው ስጠን ዛንድረ ሰላም፣ ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች እን ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታት ለማለት እፈልጋለሁ። በኮሜንት ሀሳብ አስተያየታችሁን ጻፉ። ለማስፈል እግዚአብሔር አስቆኛል። የትላንትና በኤሎቤት የተለቀቀ ቪዲዮ አስቆኛል። በድጋሚ በዚህ ዙራ ላይ አስተያየት ለመስጠት መጥቻለሁ። ሁላችሁ እንኳን ደስ አላቸው፣ ቤተሰብ ማለት ነው። እውነት ለመናገር አስደንጋጭ ዜና ነው። እግዚአብሔር ሁላችንም አልጠበቅንም። ይሄ ነገር ይፈጠራል ብላችሁ አስባችኋል? ማንም አልጠበቅም። እውነት ለመናገር ሉ የስራሽ ንስጥሽ፣ የስራሽ ንስጥሽ፣ ለካ ነገሩን አስረክበሻል፣ አስረክበሻል። እኛ አንነካካም፣ ከገባም በኋላ አላላቸውም ሮም ቤት ሆናችሁ አልጋ ላይ ሆናችሁ፣ እኛ ቤተሰብ ምንም አታስቡ። እኛ ምንም ነገር አላደረግንም፣ ወደ ሌላ ነገር እንዳትወስዱብን አላላችሁም። ሮም ሆና ሮም ላይ ሆናችሁ፣ አሬ እናንተስ ጉድን! ለካ አስረክበሻል፣ አስረክበሻል። ሞሙሽ፣ ጉድ ጉድ ጉድ ጉድ ጉድ በሉ እና ምን ለማለት ፈልጌ ነው? እናንተ የልዑል ነገር እንዴት አያቸው? እንዴት አያቸው? ለምን ተናደድ በዚህ ልክ እንዴ? ድሮም ኤሉን ይፈልጋታል እንዴ? ያልኩ እኮ ቤተሰብ ማለት ነው። ቆይ ልዑል ለምን ተናደደ? ኤሉ እርጉዝ ስለሆነች ለምን ተናደደ? እውነት ለኤሉ ቦታ ቢኖር ለኤሉ በቃ ኤሉ እራሷን ትዩት ይዛ ማለት ደስተኛ መሆን አለባት እንጂ በዚህ ልክ ለምን ተናደድ ያለሆነ ሰው ለምን ያረገሽ ብሎ እኮ ነው የተናደደ እግዚአብሔር ለካ ኤሉም ትወዳለ ማለት ነው ኤሉም ትፈልጋለ ማለት ነው ብዙም ደስተኛ አልነበርከም ማለት ነው ይ ከዚህ ቪዲዮ እኮ እራሱ ማየት ነው እግዚአብሔር በጣም ገርሞኛል እቺ ልዩ ተብዮ ማለት ነው እ አሁን እኮ ወደ ቆሻሻ ታጥላሻል ማለት ነው። እሱ ከሄሉ ጋር ስለተጣላ ብለሽ እሱ ከሄሉ ከልዩ ጋር የሆነ ነገር እንኳን ው ምንም እኳን ላደረጉም ብቻ እኔ አላቅም እንዴት እንደሆነ እያንቀን ማለት ነው። ቤተሰብ ግን እሱ ይሄ ነገር ሄሉ ከልዩ ጋር ከልዑል ጋር የሆነ ነገር አድርጋለች ብሎ ወደ አንቺ ስልክ ቢደውልልሽ እንዴት አንቺ ተከትለሽ መጠሽ እንዴት ተከትለሽ መጠሽ አሁን እኮ ሄሉ ርጉዝናት እርጉዝ ነኝ ብላ ስለተናገረችው ምን አደረገ እሱ ወደ ሄሉ ሸሻ ማለት ነው ወደ ሄሉ ሸሻ ያብ ያብ እሷ ወደ ቆሻሻ ተጥላለች ማለት ነው። ያለችን እየሰማሽ ነው እያላት ነበረ ልዩ ማለት ነው። አንቺ በቆሻሻ ተጥላሻል። አንዳንዴ ሴትነታችሁን አስከብሩ፣ ቤተሰብ ማለት ነው። እግዚአብሔርን በተለይ ሴቶች፣ ሴቶች ራሳችሁን አስከብሩ። የፈለጋችሁ የመጀመሪያ ፍቅረኛ ለምን አይሆኑ? ራሳችሁን አስከብሩ። ከእሱ ጋር ተጣልታችሁ እሱ አዲስ ሕይወት ጀምሮ ወይም ከአዲሱ ሕይወት ጋር እንኳን የሆነ ግጭት ቢኖር እናንተ ምን አምናችሁ ነው? ከእሷ ጋር ብዙ ነገር ሊያሳልፍ ይችላል። እንዴት? አንቺ ምን አምነሽ ነው ከአዲስ አበባ ወደ አርባ ምንጭ ለሱ ብለሽ ሄድሽ? ለሱ ብለሽ ሄድሽ? ለሱ ደስታ ብዬ ነው የመጣው፣ እሱ እንዳይከፋ አልፈልገውም ብዬ ነው። ይህ ሴትነትሽን ዝቅ አደረግሽው ማለት ነው። ቦርተሽን ጎትተሽ ወደ እሱ ሄድሽ ማለት ነው። አሁን ህይወትሽ እንዴት ነው? እንዴት ነው ያየሽው እስኪ አንቺም መዳራ ሀዳራ አርግዣ ያለው ብለሽ እንዳትመጪ እንዳትመጪ እንግዲህ ኤሉና ያ ብዙ ነገር ነው ያሳልፉን ለመናገር ማለት ነው እና በአጭር ጊዜ ቢታወቁ በአዲስ በአጭር ጊዜን ፍቅር ውስጥ ቢገቡ በዛ አጭር ጊዜ ውስጥ በጣም ብዙ ነገር ኤሎና እሱ አሳልፏል። ያብና ኤሎ ብዙ ነገሮችን አንድ ላይ አሳልፏል። እውነት ለመናገር ይሄ አይካድም ታውቃላችሁ። ስለዚህ ምንድን ነው እኔ እንደ አየው ማለት ነው ቤተሰብ ቀለበት እያደረገለት በመንግስቷ እንደ ኤሎና ያብ አንድ ላይ ያደሩ ማለት ነው። ከዛ በፊትም ሚፈጠርም ይችላል ነገሩ ማለት ነው። አናውቅም እሱ ፈጣሪ ነው የሚያውቀው እና እንግዲህ በዛ ሰዓት ነው የተፈጠረ ብዬ አስባለሁ። ቤተሰብ እናንተ እንደዛ ይመስላችሁ ግን ብዙ ሰዎች እውነት ኮሜንቱን በኤሉ ቤት ገብታዩ ስታዩ በሳቅ ነው የምትሞቱ። አላቅም ኤሉ እርጉዝ ስለሆነች ነው ወደ ኤሉ የመጣም የምትየው ኮሜንት አለ ኤሉ እርጉዝ ስለሆነች ነው እንጂ ኤሉ እርጉዝ ባትሆን ነው እሱ አይፈልጋትም፣ አይወዳትም እንዴት ይሄ ነገር ተፈጠረ? እያላቸው ብዙዎቹ ጥያቄ ውስጥ የገባቸው ሰዎች አላቸው። እንግዲህ እግዚአብሔር ስራ ነው። እግዚአብሔርን አናቅምና እውነትም ከሆነ በጣም ደስ ይላል። ያቡ እንግዲህ እኔ በጣም ደጅ፣ በጣም ነው የምወደው ታውቂያለሽ አይደለም እያላት ሄሉን ቅፍ እያደረጋት፣ ምን እያደረጋት አላታውታውታ። ዛሬ እንግዲህ ምን አይነት ቪዲዮ እንደሚለቀቅ አላውቅም። ወይ ሮማንቲክ ነው፣ በቃ ፍቅር በፍቅር ነው ማለት ነው። እንግዲህ ቡጥቡጡ የለም። አሁን ልዩና ልዩና ልዑ ለምን ለምን በዚህ ልክ እንዴ? ለምን ተናደዳችሁ? ልዑ ለምን ተናደደ? ሄሉን ነበር እንዴ ድሮ የሚፈልጋት? ከያብ ጋር እንዳትቀጥል አይፈልግም ማለት ነው። ቤተሰብ ከዚህ ቪዲዮ እንኳን ማየት ትችላላችሁ። ጥሎኮ ነው ጥሎን ይሄድ ካ የማይሆን ሰው ጋር ያላ ገሽ ያላት ኤሉ ላይ ማለት ነው። ያለን የቃል ተናግሮ ወጣ ማለት ነው። ለካ ድሮም ለኤሉ ስሜት አለው ማለት ነው። እንኳኑም ተረዳን፣ እንኳኑም ተረዳን። ወዮ ወዮ ወዮ ጉድ ያስ ብላል እንግዲህ ያብና ኤሉ ፍቅራቸውን እየቀጨው ይቀጥላሉ ማለት ነው። እንግዲህ ፈጣሪ የጤነኛ ልጅ ይስጣቹ። እውነትም ከሆነ እኔ እውነት ነው የሚመስለኝ፣ ምክንያቱ ኤሉ በውሸት እግዚአብሔርን አጣራው የመሬ እግዚአብሔርን ብላለች ቆጥራ ማለት ምላለች። እውነት ለመናገር እንግዲህ እግዚአብሔር በቀልድ አይጠራም። ታውቃላችሁ እናንተ እግዚአብሔርን ምንም ፍራቻ የላችሁም። በውሸትም በእውነትም እግዚአብሔርን ትጠራላችሁ። ግን የትኛው ዩቱበር እናምን? በጣም ከባድ ነው ብቻ አላቅም። ሄሉ እርጉዝ ባትሆነ እኮ ይሄ ሁሉ አታደርጉም። በእርግጥ አላውቅም፣ ብቻ እኛ አናውቅም፣ የዛሬ ቪዲዮ ምን እንደሚሆን አናውቅም። በጎጎት እንጠብቃለን። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለዚህም ቤትም አዲስ ከሆናችሁ ሰብስክራይብ አድርጉ፣ እግዚአብሔርን ሼር አድርጉ ቪዲዮ ይሄ ማለት ነው። እስወዳችሁ እና በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ። ይሄ ወዳጆች፣ እግዚአብሔርን በጣም ደስ ብሎኛል። ብቻ አላውቅም፣ አላውቅም፣ አላውቅም። የዛሬ ምን እንደሚፈጠር ማለት ነው። ደስ ብሎኛል። ብቻ አላውቅም፣ ቤተሰብ